አስርክ ቢላሂ ጀለ ወዓላ በአላሁ ተባረከ ወተዓላ ላይ ማጋራት ነው ብለን በደንብ አድርገን ተፍሲል ዘርዘር አድርገው አይተን ነበርማ ነው። አሁን ደግሞ ምናለው ሁለተኛው በማህበረሰቡ ዘንድ ተንሰራፍቶ ከሚገኙ ከሆኑ ወንጀሎች ውስጥ ማለት ነው፣ ሳኒየን ሁለተኛው ወንጀል አዛሃቡ መኸር ነው ወይም አዛሃቡ መጓዝ መሄድ ማለት ነው። ኢለ ሳሐሮቲ ወደ ደጋሚዎች የሚደግሞ ሆኑ ወደ ደጋሚዎች መጓዝ ማለት ነው ይሄ አንዱ ሙንከር ነው ማለት ነው። ማህበረሰቡ ላይ በደንብ አድርጎ የተንሰራፋ አብዛኛው ማህበረሰብ ወደ ደጋሚዎች ይሄዳል። የብር ቸገረኝ ምናምን ብሎ እንደዚህ፣ ወይ ደግሞ የሆነ ነገር እንትን ብሎ የሰዎችን ኸይር ነገር ለማበላሸት ወደ ደጋሚዎቹ ሄዱና አስደግመው የዚያን የሌላውን ሰው የገንዘብ ለማጥፋት ብዙ ነገር የሚያደርገው አለ። አሁን ባልንበት ሰዓት በእኛ ዘመን በጣም ተንሰራፍቶ የሚገኝ ነገር ምንድን ነው? ይሄ ድግምት ነው፣ እና ይሄ አንዱ ሙንከር ነው፣ ሸሪያው ሀራም ያደረገው የሆነ ከባድ የሆነ ሙንከር ነው። አሉ አዘሃቡ መጓዝ ኢለሰሐረቲ ወደ ደጋሚዎች መጓዝ አንዱ ሙንከር ነው። አሉ ወልሙነጅሚን እንደዚሁም ወደ ሙነጅሞች። ሙነጅም ማለት በከዋክብት ማለት ነው የሚጠነቁሉ ጠንቋዮች ማለት ነው። ጠንቋይ ናቸው ሲጠነቁሉ ግን ኮከብን እያዩ ነው ማለት ነው። ኢልመን እጁ የሚባል አለ። ኮከብን ይመለከቱና ይሄ ኮከብ ከወጣ ድርቅ ነው የሚሆነው። ይሄ ኮከብ የሚባለው በዚህ ከወጣ የድሎት ቀን ነው። ይሄ ኮከብ የሚባለው በዚህ ከወጣ ድርቅ ነው መከራ ነው ጦርነት ነው፣ ኢለ አኺሪ ሂያሉ ይቀጣጥፋሉ። እና ወደ እነዚያ ሰዎች ሂዶ ያስጠነቀለ ማለት ነው። ወል ሙነጅሚን፣ ወደ በከዋክብት የሚጠነቁሉ ወደ ሆኑ ሰዎች መሄድ፣ ይሄ ሙንከር ነው። ወለ አራፊን፣ የሩቅን እውቀት እናቃለን ብለው የሚሞግቱ አራፊ የሚለው አም ነው። የሩቅን እውቀት እናቃለን ብለው የሚሞግቱ የዛሬ አመት ከዛሬ አመት በኋላ ብዙ ያወቃ ወዲያ ብቻ ወደፊት የሚሆነውን ነገር እናቃለን እንዲህ የሚከሰተው ድርቅ ነው ጦርነት ነው ኢላ አኸይህ እያሉ የሚቀጣጥፉ ወደሆኑ ሰዎች መጓዝ አሁን ባለንበት ሰዓት በማህበረሰቡ ላይ በደንብ ሆኖ ተሳፋፍተው የሚገኝ ከባድ ወንጀል ነው ባሉ ማለት ነው። ከዛ ደግሞ ወል ሙሻዕዊዚን ሙሻዕዊዝ ማለት አጭበርባሪዎች ማለት ነው። የሚያጭበረብሩ ወደሆኑ አካላቶች ወልጅነን ከራማለን እያሉ ማለት ነው። እኛ ወልጅነን ከራማለን ያኒ ማን ያኒ ማለት ነው የርቁርጥነትና ሁሉ ነገር በቃ ልጅ እለላት ልጅ እንሰጣለን። እያሉ የሚያጭበረብሩ ወደሆኑ ሰዎች መጓዝ፣ ይሄ አንዱ ሙንከር ነው። ከማህበረሰቡ ላይ የተንሰራፋሉ አብዛኛው ሰው ይሄዳል። ማነው ወደ ወልይ ነን ብሎ የተቀመጡ ጋርደው እያጫጫሱ ዝም ብሎ ኑራ ሁሴን ከእዛ ወከእዛ እያሉ ብዙ ነገር የሚያደርጉት አለ። ወደ ሱፍያዎችም ነው ብንገባ ማነው አብዝሃኛው የሚያበላሹት ነገር አለ እዚህ ላይ ማለት ነው። ምን ያደርጋሉ? ማጭብርበር፣ እኛ ወልይ ነን ከራማልን እኛ ማለት ነው። ወደ ፊት ያለውን እንነግራችኋል፣ እንደዚህ ነው የምኮኑት

ኸይረን ሲያብራሩ ምናሉ ሉ ፈየድሃቡ ኢለይህም ፈየድሃቡ ይጓዛል ሰውየው አሉ። እንግዲህ ሰዎቹ ይጓዛሉ፣ ኢለይህም ወደ እነሱ፣ ወደ እነዚህ ወደ ደጋሚዎች፣ ወደ ሩቅ በከዋክብቶ ወደሚጠነቁሉ፣ ወደ ሩቅ ንቀትና ቃልን ወደሚሉ ወደ አጭበርባሪዎች፣ ወልይ ነን እያሉ የሚያጨበረብሩ ማለት ነው። ፈየድሃቡ ይሄዳል ሰውየው ኢለይህም፣ ወደ እነሱ ለምን ሊተዳዊ መድሃኒትን ፈልጎ መሰለን ሊጓዝ ይችላል። መድሃኒትን ማለት ታሚያለሁኝ እንደው መድሃኒት ይሰጡኛል። ኢለአኸር ይሂድና እድናለሁኝ አለሁኝ ብሎ ወደ ጠንቆዎቹ ይሄዳል፣ ወደ ደጋሚዎቹ ይሄዳል ማለት ነው። ሊተዳዊ ለመድሃኒት ፍለጋ ማለት ነው። አወም ደሞ ሊጅሊቡነ ለሁ ነፍዐን ወይም ደሞ ሊጅሊቡነ እንዳመጡለት ለሁ ለሱ ነፍዐን ጥቅምን ማለት ነው እንዳመጡለት ለሁ ለሱ ማለት ነው። ነፍዐን ይሁንን ጥቅም ያመጡልኛል፣ ይጠቅሙኛል፣ ሀጃይን ይሞሉልኛል ድህነትን ያስወግዱልኛል፣ በሽታን ያስወግዱልኛል፣ ኢል አኺሪህ እያለ የሆነን ጥቅም ከነሱ አገኛለሁ ብሎ ይሄዳል። አው ለጅ ሊቡነ እንዲያመጡለት ማለት ነው። ለሁለሱ ነፍዓን የሆነን ጥቅም እንዳያመጡለት ፈልጎ ይሄዳል አሉ። አው ወይም ደግሞ የድፈዑነ እንዲገፈትሩለት ዐንሆ ከእሱ ዱረን የሆነ መከራን ማለት ነው፣ በሽታን ማለት ነው። ዱር ማለት ችግርን መከራን፣ በሽታ ሊሆን ይችላል ድህነት ሊሆን ይችላል የበቃ ብዙ ነገር ሊሆን ይችላል። ያንን ጉዳቻውን ማለት ነው ጉዳቻን እንዲገፈትሩልኝ። ዱራን ማለት የሱ በሱ ላይ የሰፈረበትን ጉዳቻ ይገፈትሩልኛል፣ ያነሱልኛል፣ ያስወግዱልኛል እያለ ያኔ ማለት ነው ይጓዛል፣ ይሄዳል ወደ እነዚህ ሰዎች። ይሄ ግልጽ ያለ የሆነ ሙንከር ነው ያሉ ነው አ ወይም ደግሞ የዝሃቡ ይሄዳል ኢለይሂም፣ ወደ እነሱ እኮ ይሄዳል አሉ፣ ወደ ጠንቋዮቹ ወደ ደጋሚዎቹ ይሄዳል። ከዛ ሄዶ ምን ይላቸዋል? ሄዶ እንኳን ዝም ብሎ እንኳን አይመለስም፣ ወይ ሰድቁሁም እውነት ይላቸዋል። በቃ አምኖ ሄዶ የሚለው ነገር ሲሰማ በቃ ትክክለኛ ናቸው ምንም መሬት ላይ ጠብ አይልም የተናገረው ነገር ብሎ እሚል ሰው እኮ አለ። የሼህ ሁሴን ጅብሪል ትንቢት ተብሎ ያኔ ማለት ነው መሬት ላይ ጠብ አይልም፣ እነሱ የጠነቆሉት የተናገሩት ማለት ነው መሬት ላይ ጠብ አይልም። ወልይ ናቸው አሉ። አጭበርባሪ ነው ሰውየ፣ ሲያጭበረብር እንደነበረ ነው ታሪኮች የሚናገሩት። ሶላት ጀማአ ጀማአ ሶላት የማይቀርቡ ጁማአ ሶላት የማይሰግዱ ሰዎች እንደነበሩ ነው ጸሐፊዎች የታሪክ ጸሐፊዎች ያጸደቁትና እነ ይሄድና አው የዘሀቡ ኢለይህም ወደ እነሱ ይጓዝና መሄዱ አልበቃቡ ብሎ ማለት ነው መሄዱ ሐራም ነው አይቻልም ማለት ተጋባና አይደለ ወዴ ጥንቋይ መሄድ አይቻልም ግን ይህ እንኳን አልበቃቡ ብሎ ይሄድና ወይ ይሰድቁም ከዛ ደግሞ እውነት ብሎ ይመጣል አምሩ ትክክል ነው የሚናገሩት እውነተኛ ናቸው ብሎ ይላል ማለት ነው ወልይ ይኮናቸው እነሱ እንደው ባህሪያቸው ሲቅለሰለሱ ኢላ አኺሪ ይላል ማለት ነው ቢማ በነገር የቁሉን በሚሉት በሚቀጣጥፉት ነገር በሚያዘበዝቡት በሚለፈልፉት ነገር እውነት ይላቸዋል። እንደዚህ እንደዚህ እንደዚህ እንደዚህ ይሆናል። ዝም ብሎ ማን ማውራት ነው። በነዛ በተናገሩት በሆነ ነገር እውነት ብሎ ይመጣል። ሚነል ኡሙሪ ከነገራቶች ሚነል ኡሙር

ከማልክ ማለትም ፊሙስነዲ ሙስነድ የሚባለው ክታብ ውስጥ እንደጸደቀው አህመደ ያነ ሙስነድ ደግሞ የኢማሙ አህመድ ክታብ የሆነ ወሱነኒ አቢ ዳውደ ወሱነኒ ሱነን ተብሎ በሚጠራው በሆኑ ክታብ ላይ እንደጸደቀው አቢ ዳውድ ያነ ሱነን የሚባለው ክታብ ደግሞ የአቡ ዳውድ የሆነ አቡ ዳውድ የሚባለው ሰውየው ነው። ክታቡ ሱነን ይባላል። እዛ ከያኔ ከሁለታቸውም ኢማሙ አህመድና አቡ ዳውድ

ምናሉ ለም ላይሰሚና ከኛ እኮ አይደለም አሉ ና የኛ መንገድ አይደለም። የኛን ፈለግ የሚከተል አላቀና ላ ናህጂና በኛ ፈለግና በኛ መንገድ ላይ አይደለም፣ ይሄ ሰውዬ በኛ መንገድ አይደለም። ምን አካል ተጠየራ ገዳቢስ የሰራ በገዳ ያመነ በድሮ አረቦች የሆነ ግብይት ቦታ ወደ ገበያ ሲወጡ አፈር ዛቂ አርቦና የሆነ ጢጠርን ይዘው ወፎችን ያባራሉ ይመቱታል። ያኔ ማለት ነው። እንዲህ ሲመቱት ወፉ ወደ ቀኝ ከበረረ ይቀናና ሊሉና ይሄዳሉ። ወደ ግራ ከበረረ አይቀናን የሚሉና ፈይተሻሙን ይቀራሉ ማለት ነው። ገደቢስነት ይሰራሉና በወፍ ያደርጉ ነበር። ዞሮ እዚ ላይ ምን ተጠየረ ማለት በወፍ ገደቢስነትን የተመለከተ ማለት ነው። በማንኛውም ነገር ማነው ነው ጥቁር ውሻ አይቶ የሚመለስ አለ። ገበያ ላይ የወጣ ሲል፣ ቅዳሜ ቀን ማነው ገበያ ላይ ይሄድ ሲል፣ ጥቁር ውሻ ቤቱ ብቅ ሲል ጥቁር ውሻ ካየ አባይ ቀናኝ የሚልና ይመለሳል። ዛሬ ጥቁር ውሻ አየሁኝ ጥቁር ሰው አየሁኝ ወይንም የሆነ በሚሰማ ነገር

ጥጡይራ ማለት ለእኔ ገደ የታየለት ለሁለሱ ለሱ የታየለት ማለት ምን ማለት ነው? የሆነ ሰው ማለት አረ ነው ዛሬ እንኳን ገባይ ባከድ እንደው እንደዚህ እንደዚህ አይቻለሁኝ እንዴ እንዴ ሲገጥምህ ብሎ የሆነ ገደ ቢስነተን እስኪ ሄልኝ ዛሬ ይቀናኛል አይቀናኝም ብሎ አስጠንቁሎ ማለት ነው። ስለዚህ አው ጥጡይራ ገደ የታየለት ለሁ ለሱ የታየለት እሷ ላይም ግን ለሱ ሰው ነግሮት መመለስ ማለት ነው። እንደዚህ ነው የሚገጥምህ እንደዚህ ነው አየሁልህ ዛሬ ብሎ ያኔ ማለት ነው ገደ እንዲታየለት ያደረገ ማለት ነው አውተካሀነ ወይም ደግሞ የጠነቆለ ለራሱ ጠንቋይ የሆነ ማለት ነው ጠንቋይ ሰው ራሱ የሚጠነቁል ሰው ከኛ መንገድ ከሙስሊሞች ፈለጋ አይደለም የሙስሊሞች መንገድ አይደለም አሉ አውትኩሂነ ወይም ያስጠነቆለ ወይም የተጠነቆለለት ለሁ ለእሱ የተጠነቆለለት ማለመ ማለት ነው ጠንቁሉልኝ ብሎ ያዘዘ ማለት ነው ሂዶ እስኪ ጠንቆል ጠንቆል አድርጉልኝ ብሎ የሆነ ምን ይገጥመኛል ወደፊት ብሎ ያስጠነቆለ ሰውዬ እሱ እንኳን ጠንቋይ ባይሆን ከኛ መንገድ አይደለም አሉ። አው ወይም ደግሞ ሰሐረ የደገመ የሆነ አካል በራሱ ደጋሚ የሆነ አው ወይም ደግሞ ሱህረ የተደገመለት ለሁ ለሱ የተደገመለት ሰዎችን እስኪ ድገምልኝ፣ ድግምት ስራልኝ ብሎ ያስደገመ ሰውዬ የኛ መንገድ አይደለም፣ የኛም ፈለግ የሚከተል አይደለም ብለው ተናገሩ ማለት። ስለዚህ በዚህ አዲስ መሰረት ምንድነው ወደ ጠንቋዮች፣ ወደ አጭበርባሪዎች፣ ወደ ደጋሚዎች መሄድ አይቻልም ብለን የምንለው ከዚህ አንጻር ነው አሉ።

ቢማአና ያኒ ማለት ነው። ይሰገዳል አጅር የለም፣ ይሰገዳል አጅር የለም። ዝም ብሎ ነው በቃ የሚለፋው እንጂ አጅር የለው ማለት ነው። ስለዚህ በጣም ከባድ የሆነ ቅጣት ነው፣ ከባድ የሆነ ቅጣት ነው። ስለዚህ ወንጀሉ የከበደ ነው። ወደ ጠንቋይ መሄድ አይቻልም ብለን እንላለን ማለት ነው። ይሄ ከባድ የሆነ ወንጀል ነው። ወሃኡላ አሉ እነዚህ ሰዎች፣ እነዚህ ጠንቋዮች፣ ተቀባበና፣ አረ ደጋሚዎች፣ ሙሻዕዊዞች፣ አጭበርባሪዎች ምን ይላሉ? ወሃኡላ እነዚህ አካላቶች ይደዑና ይሞግታሉ ዒልመል ል አልሙገየባት ልም እውቀትን አልሙገየባቲ የሩቅ እውቀቶችን እናቃለን ብለው ይሞግታሉ። እኛ እኮ ነገ የሚሆነው እናቃለን የዛሬ ዓመት የሚከሰተውን እናቃለን ብለው ይሞግታሉ እነዚህ ጠንቋዮች ብለው አሉ። ወየስተኽድሙን ደግሞም ይገለግላሉ ሰዎችን የሚሸውዱበት አብዛኛው ሰው የሚሸወደው የሚሸውደው ና ምሳሌ ጅኞችን ይጠቀማሉ ወይም ደግሞ ገና በጉዞ እያለ እየመጣ ብቅ ሲል አህመድ ሙሐመድ ወይም ኸዲጃ ፋጢማ ይላታል፣ ያን ጠንቋይ ማለት ነው። ከዛ በኋላ እንዴት ስሜን አወቀው ትላለች፣ እንዴት ሊያውቀው ቻለ? ይሄማ በቃ ትልቅ ወልጂ ናቸው ብሎ ብለው ይላሉ። ብዙ ሰዎች ይሸወድበታል። እንደዚህ መንገድ ላይ ብቻውን ገና ግብት ሲል ሰውየው፣ ያኔ ማነው ኸዲጃ መጣች ነው ጅኝ ገና ከበሩ ላይ እገሌ የሚባለው ሰውዬ መቷል ብሎ ይነግረዋል። ሲገባ ከዛ በኋላ ለጠንቋዩ ምን ይላል? ኸዲጃ መጣ ይሻላታል። አዎ ትላለህ፣ ይሄ ወልዬ ነው ትላለህ። እንሷ ጅኚው ነው የነገረው ቅድሚያ ሄደው ማለት ነው። በጣም ከባድ ነውና ወይስ ተኸዲሙን ይገለገላሉ ወይንም ኻዳም ያደርጓቸዋል ይገለገላሉ። አልጅነ ጅኞችን ጅኞችን እንዲያገለግሏቸው ያደርጋሉ። ጅኞች ግን የሚገርማቸው ነገር ጅኞች ለጠንቋዩ አይታዘዙትም ኢላ በአላህ እስካልካደ ድረስ በአላህ ካድ ይሉታል። ክፈር ይሉታል። ምክንያቱም ይህን ስራ የሚሰሩት ከሀዲ የሆኑ ጅኞች ስለሆኑ ያኔ ቁርአንን ቁርአንን እንዲያቃጥ ቁርአንን እንዲቀድ ቁርአንን እንደዚህ በቃ ሽንት ቤት ላይ እንዲጥል የሆነ ቆሻሻ ከእስልምና የሚያስወጣ በክህደት ያዙትና ይከፈርና ሰውዬው ጠንቋዩ ከዛ በኋላ ያገለግሉታል። በቃ ምን ያደርጋል የሆነ ቅድሚያ እንደዚህ ያደርጉታል። ሀታ እራሱ ማነው አጭበርባሪ እንደዚህ እኔ እኔ እኮ ከራማለኝ ወልዬ ነኝ ይልና ሴፍ ይዞ ራሱን ይወጋል። ማነው በሴፍ አንገቱን ያርዳል በሰው ሲመለከቱ አንገቱን እየቆረጠ በሰይፍ ይመታል፣ አይሞትም፣ ጭራሽ አይደማምም። በቃ ብዙ ሰዎችን ይሸውዳል ማለት ነው። ምንድነው እነዛ ጅኞች ናቸው። ጅኞች ሙሉ በሙሉ ይሸፍኑታል። እንደዚህ ዲግምግም አድርገው የሆነ የሸፍኑት እና ጦሩ እንደዚህ እየወጋ ባንካ አንገቱን እየመታ በአፉ ብረት ምናምን እየበላ እሳት እየበላ አይበላውም ጭራሽ። መኪና ላይ ተቀምጦ እየሄደበት መኪናው አይሞትም። ምንድን ይሆነ አይነ ላይ የሚደግሙት ዲግምታ አለ። ከዛ ደግሞ ጅኞቹ ይከላከሉለታል ማለት ነው። እና ሰዎች ግን በቃ አሬ ምንም የሚገርም ወልይ ነው ይሄ ራሱን በሰይፍ ይወጋ አይሞትም እንዴ ብለው ላሉ። ይሄ መሸወር ነው፣ ጅኞች እንደሚገለገሏቸው ጅኞች ጅኞችን እንደሚጠቀሙ ልንረዳ ይገባል። ወይስተኸዲሙናል፣ ጅን ጅኞችን ይገለገሏቸዋል፣ ያን እንዲያገለግሏቸው ያደርጋሉ። ከዛ ምናሉ ሸኸጀ ወመን ይስተኸደመ የተገለገለ አልጂነ፣ ጅኞችን የተገለገለ ጅኞችን የተጠቀመ فهو ካፊር فهو ይህ አካል ካፊሩን ከሃዲ ነው።

ኢነማ ነሕኑ ፊትና፣ ኢነማ እኛ እኮ ብቻና ብቻ ነን፣ እኛ ብቻና ብቻ ነን። ፊትነቱን ለፈተና የተላክንን፣ አላህ እናንተ ሊፈትናችሁ የላከን ፈታኞች ነን። በዲናችሁ ተጽናላችሁ ወ ሳፀኑን ብሎ ሊፈተናችሁ ነው። ፈላ ተክፉር እንዳትክድ፣ ይህን ትምህርት አትማር፣ ትክዳለህ፣ ከስልምና ትወጣለህ ብለው ያስተምሩታል፣ ይከፍራል ስለዚህ እንደሚያከፍር ጅኞችን የተገለገለ ድግምትን ሲሰራ በጅኞች ታግዙ የሚሰራ እንደሚከፍር ግልጽ ያለ መረጃ የሆነ ማለት ነው። ኢዘን ምናሉ ሼክ ይኸው ጠቅላላ ሲያደርጉት ፈላ የጁዝ አይፈቀድም። አዝሃቡ አው አዝሃቡ መሄድ እኮ አይፈቀድም። ኢላ ሃኡላ ወደ እነዚህ ሰዎች መጓዝ አይፈቀድም። ወደ እነዚህ ጠንቋዮች፣ ወደ እነዚህ አጭበርባሪዎች፣ ወደ እነዚህ ደጋሚዎች መጓዝ አይፈቀድም። ወጅቡ ግደታ ነው አለል ኢንሳን

የተጠበበን ሰውዬ ማለት ነው። ኢዳ ጊዜ ማለት ነው። ዳአሁ የጠራው ጊዜ የለመነው ጊዜ ተጨንቆ ተጠቦ ያረብ ብሎ አላህን ሲለምን ነፃ የሚያወጣለት ያንን ጭንቀቱን የሚያስወግድለት ማን ነው እስኪ ብለህ ጠይቃቸው፣ ይላል አላሁ ተባረከው ወተዓላ። ወየክሽፉ የሚገልጸውስ ማነው? አሱአ መጥፎን ነገር ማለት ነው። በሰውየው ላይ የሰፈረበት የሆነውን መጥፎን ነገር በላአ፣ መከራን የሚያነሳው ማን ነው እስኪ ብለህ በላቸው። ወየጅዓሉኩም የሚያደርጋችሁ ወይም ያደረጋችሁ ማን ነው? ሁለፋአ ምትኮች አልአርዲ የመሬት ምትክ ሌሎችን ከናንተ በስተፊት የነበሩ ሰዎችን አስወግዶ እናንተን መሬት ላይ የተካችሁ መሬት ላይ ያመጣችሁ ማን ነው እስኪ ብለህ ጠይቃቸው። ያኔ ማነው አኢላሁን ማዐ አላህ ብሎ ተናገረ። ቀጥሉ አኢላሁን ጌታለ እንዴ የሚመለ ጌታለ ማዐ አላህ ከአላህ ጋር ይሄን ሁን ያሳለፍነውን ነገር የሚሰራ የጨነቀን ሰው የሚገላግል መጥፎን ነገር የሚያነሳ በመሬት ደግሞ ሰዎችን የሚተካ የበፊት ያሉትን ሰዎች አስወግዶ አዲስ የሚተካ ከአላህ ውጭ ጌታ አለ እንዳለ? አኢላሁን ጌታ አለን ማአላህ ከአላህ ጋር ጌታ አለን የለም ነው። ተግባባን አይደለ? ከዛ አላህ ምን አለ? ቀጥሮ ቀሊላን ትንሽ እኮ ነው ማተዘከሩን የምትገሰጡት የምትመከሩት ትንሽ ነው አትመከሩም። እንዴት ከአላህ ጋር ጌታ ትይዛላችሁ? ይሄን ነገር የሚሰራ ከሱ ውጭ አለ እንዴ? ከሱ ውጭ ጌታ ጌታ አለ ቀሊለን፣ ትንሽ ነው ማተዘከሩን የምትገሰጡት የምትመከሩት፣ እንደው ትንሽ ነው አትገሱ ማትመከሩም እንዴ? ብሎ አላሁ ተባረከ ወተዓላ ይናገራማ ነው። ስለዚህ ወደ ጠንቋዮች፣ ወደ ደጋሚዎች፣ ወደ አጭበርባሪዎች መሄድ ሀጃ ፈልጎ